ስለ መኪናው ስነግራት ፓርኪንግ ይኸውላችሁ ይህንንም ላሳያችሁ። ይሄ እንግዲህ ጠባ መንገድ ፓርኪንግ እንኳን ጎን እና ለጎን ማቆም አይቻልም። ስለዚህ መኪና እዚህ ሀገር እንግሊዞች ወክ። አሁን ለምሳሌ አያችሁ መኪና ቢኖረኝ እዚ ጋ ይዝና እዚ ጋ ፓርክ አደርጋለሁ፣ ሱቁ ገባለሁ፣ ፒክ አረጋለሁ። መኪና ይዙ ይመጣል። ግን አሁን ግን ሱቄ እዚሁ ሰፈር ስለሆነ እቃ ገዛለሁ፣ እንደምታዩት ወክ አረጋለሁ በቀን አትሊስት አንድ ሰዓት ወይ ሁለት ሰዓት ወክ እንድታረጉ ነው የሚመክሩት። ስለዚህ ምን አረጉ፣ መኪና እንዳንነዳ ፓርኪንግ የለም። ስቃይ ነው፣ ቅጣት እያሳደዱ በቅጣት ያሰኳችኋል። እያሳደዱ በቃ መኪና የሚባል እንድትምሉ ያረጓችኋል። እዚህ ሀገር መኪና የሚነዳ በሻ ካገኛችሁ የሚሰራው ኡቨር ታክሲ፣ ታክሲ ስራው ስለሆነ ማቆሚያም ለታክሲዎች የሚሆን ማቆሚያ ይኖራል። ታክሲ እና ታክሲ ለስራ አለስ ደግሞ ምግብ ቤት፣ ይሄ ሬስቶራንት ያላቸው አንድ ሁለት ከከፈቱ፣ ሁሌ የታክሲ ከሚያመጡ የታክሲ ከሚከፍሉ እነሱ እቃ ምናምን ምን አባቱ አያልፍም እንዴ ከኔ ጋር ምን አለ እቃ ምናምን ከሚያመጡ እንትን ይላሉ ማለት ነው። የታክሲ የሚከፍሉትን ወጪ ያዩትና ወርዝ ያደረጋል ካሉ መኪና ይገዛሉ ማለት ነው። ወይንም ደግሞ ቤታቸው አውትሳይድ ለንደን የሆነ ከዝሆን ፎር በኋላ የሚኖሩ ለንደን ላይ ሲቲው ላይ የማይኖሩ ፓርኪንግ በራቸው ላይ ፍሪ የሆነ ፍሪ የሆነ ዊኬንድ ይጠቀማሉ። ስራ ቦታ እንኳን ባይጠቀሙ ፍሪ ይጠቀማሉ። ዊኬንድ ይሻላል ፓርኪንግ ለማግኘት። እሁዱ አሁን እኔ ሀሳብ አለኝ ቤተ ክርስቲያን ምናምን ስንሄድ በብርድ በተለይ መኪና ካለ ቀልጠፍ ስለሚል በሚል ባሌም ስላለ እሱ መኪና ይዞ እንዲነዳ ሀሳብ አለኝ። አንድ ቀን ቢሆን የምንጠቀምበት፣ ሰርግ ሲኖራችሁ፣ ማታ ምሽታችሁ፣ እንደዚህ ለእንደዚህ ነው የሚጠቅመው። እና ወርዝ ያደርጋል ወይ የሚለውን ተነጋግረንበት ልጄም አሁን ሂስ ሰቨንቲን መኪና እንዲይዝ ፈልጋለሁ። እሱም ሁላችንም እየተቀባበልን አንድ መኪና ብንነዳ የሚል አቋም አለኝ። አቋሜ ከጸና ልንገዛ እንችላለን። ወርዝ ያደርጋል የሚለው መነጽሉ ስንት ቁጥር ነው? ሀሁ ሂሃሁ የምን ቁጥር ነው? ቁጥሩንስ ብነግርን መነጽር ልትገዛልኝ ነው? የኔ መጽር ማረገው ከዚህ ሁሉ ነገር ለምን እንደጨነቀ ባላቅም መነጽር እኔ ልገዛልኝ ከሆነ ለአንተ ለቤተሰቦች ለዘር ማንዘር ልገዛልኝ ይችላል። መነጽር እኔ ልገዛ አስበህ ከሆነ ሌላ መነጽር የሚፈልጉ አይናቸው የደከመ ደካማዎች ብዙ ያንተን ሀልፕ የሚፈልጉ ስላሉ ለነሱ ግዝላቸው። አስበህ ለእኔ ልገዛ ከሆነ መንጃ ፈቃድ አይዘጡሽም ደረጃ የሚደርስ እዚህ ሀገር እብን ውስጥ ሌንስ ስለማልወድ እንጂ ሌንስ የሚገባ አለ ሌዘር ማሰራት እችላለሁ። መነጥርን የማረገው ሳይት እንደዚህ የመነጥር ቀን ራሱ ማረግ አይጠበቅብኝም። ስለለመደብኝ ስለተኩት እንጂ መነጥር ሳላረግ እቃ መግዛት እችላለሁ። አይነ ስጉር ነኝ አላልኩህም? ለምዶብኝ አላወልቀውም። ገባ ምል? እሱን ሂድና ለአይነ ስጉሮች ጠይቃቸው። ሂድና ለአይነ ስጉሮች ጠይቃቸው። መንጃ ፍቃድ ደግሞ ካወጣው ልጅ እኔ እንደ ሹፌር ሹፌር ቀጥሬ አስነዳት እችላለሁ። ምን አስነዳኝ፣ እኔ እኔ ቲክቶኬ ላይ እየተዝናናው የነዳኝ ይነዳልኝ አልኩ እንጂ የማጮ ቦምቤ የነዳ እኔ ልነዳ አላልኩም። እኔም መንዳት ኬንድ ከፈለኩ መኪና መንዳት ችግር የለም ብር መኪና እዚህ አነሰሰሪና ጅል ሰው እንደሚነዳው ነው። ምን ቆጥረው ቢኮዝ ምንም ጥቅም እንደሌለው ስለአወቀው ወክ ማድረግ ነው የምንፈልገው ምክንያቱም ደግሞ ተመለሰል የበላኸው ይመለሳል ማለት ነው እንዴ። ላስት ታይም ሳልነግራችሁ ከዚህ ቤት መብርሃን እንደዚህ ገዝቼ በእጄ ይዤ ቲላይ ልከፍልየር የሆነ ሰው ደወለልኝ። ሲደውልልኝ እረስቼው እቃውን ይዤው ወጥቻለሁ። አስቡት! ጢጢ ብሎ ጠርቶኝ፣ ሌባ ማለት ነው። ደንግጬ እደጅ ወጥቼ ይዤዋለሁ እቃውን ቃውን የተከተለኝም የለ ካልለን ለነቀል ድስት ብዬ ጊዜ እራውጣለሁ። በቅሌት መንደር ሮሚ እንግሊዘኛሽ ምናምን ምን ሆነ? ተግባብቼ አንደርስታንድ አድርገው በፈልገው ልጅ ከመጣው የአባትና እናቴ ቋንቋ እኮ አይደለም፣ ዋናው መግባባቴ ነው። ሂድና አክሰንት እንግሊዝ አክሰንት ጠብቀ ከሆነ ሂድና እሱ ለእናትህ ንገራቸው ወይ ለእናትሽ ንገሪያቸው እኔ እንግሊዝ ሀገር አንብቤ የመጣልኝን ወረቀት አንደርስታንድ አድርጌ

ዲግሪና ማስትሬት እዚህ ግጥም አድርገው የሰሩ ሮሚ ፕሊስ ሀውስም ችግር አለብኝ። አብረን እኒርነ እንደ ጭራቅ ነው የሚሰሩ ዝርያ አለው፣ እንደ ከመይ ዳለው ጽጉ አለው እና እኔ ዋናው የምኖርበት ሀገር ላይ ነጮችን አንደርስታንድ ፈልገው ገዝቼ ከገባው ምን እፈልግ እንግሊዘኛ አባቴ ቋንቋ አይደለ የእናቴ ቋንቋ አለ። እንደናንተ አይነ ሶላቶ እንግሊዘኛ ብርቅ ለሆነበ ሂድና እሱን ንገራቸው። እኔ ዋናው አንደርስታንድ ካረጉ ጸጉሬ፣ ልጄ ጸጉሩ አድጎ ነው የሚመስለው። መከርከብ አድርጓል በጣም ቅዳሜ የእህቴ ልጅ በርዝ እና የሚያስፈልገው ያ ነው ስለዚህ ዋናው የሚያስፈልግ ላይ ትኩረት ማድረግ እዚህ ሀገር መጥቼ ለትምህርት ጊዜ አልሰጠው ትምሮ አልገባም ኢትዮጵያም ትምህርት ሳሾፍ ነበር ስኖት ማይ ፕሮብሌም ከፈለግኩ ካሁን በኋላ ራሱ መማር እችላለሁ ልጆቼ ቦታ ቦታ ይዘውልኛል ቤተሰቤ እግዚአብሔር ይመስገን የሚያስጨንቀኝ የለም አሁን ገብቼ ራሱ መማር የምፈልገው መማር ይችላል። ምን ችግር አለ? ትምህርት እኮ እድሜ አይወስነው። መማር ከፈለጉ ግን አያስፈልገኝ። ዋናው ጓን ባለ የትም ሀገር እጅ ዘኛ ቀውጮ መጣል አዶ ሚዴሪ ትምህርት ዲግሪ ጭኝ የሚሰራ ትኩረቴ ቢዝነስ ላይ ነው። ቢዝነስ ለመስራት ደግሞ ከአንተ አበሻ ጋር ነው የሚዳረቀው ከእንግሊዞች ጋር ወደፊት የምከፍተው ሬስቶራንት ኦፍ ኮርስ ነጮችንም ያማከለ ነጮች ባህሌን እንዲያዩ አድርጌ ነው የምሰራው። ግን እንኳን ለእነሱ የምግብ አይነት መሰንተን ሌላ ማረግ አለው። ኤን ዌይ እንግሊዘኛ በተማረ ምናምን አይደለም ፍልጥ እብና እና ሲማይለዩ እዚህ አውሮፓ ያሉ ፖሊስ ምናምኖች የሚያስቅ በቃ እንግሊዘኛ እያወሩ ይኖራሉ። ኤምቢሲ ዲሮ እንኳን የማይለዩ እስኩል ውስጥ አንዳንዴ ስትገወሳለሁ። መግባቢያ እንግሊዘኛ ዋናው፣ ከነጮች ጋር ስሰሩ በስራ ልምድ ድፍረት፣ ያው ድፍረት ሁሉ ነገር ያስፈልጋል። መኪና ለመንዳድ ድፍረት፣ ቋንቋ ለመብለድ ድፍረት፣ ዋና ለመማር ድፍረት፣ ምን ያስፈልጋል? እኔ ዋና አንድ ፔኒስ አልከፍል ነው የተማሩ ዋና ለመማር እንትኑን እንትኑን እከተላለሁ። ይሄ መከተል ያለብኝ ይሄ እጄ ዋና ሌሰን ሞሰር እፈልጋለሁ። ሌሰን ልመዝገብ ብዬ ሲሄድ ቢዚ ነው፣ ፉል ነው ምናምን። አልወድም በህይወት ነው። ከዛ ፉል ነው ሲሉ እኔ ኦኬ ዋን ታይም ይውል ብሔር ቱ ቲች ፔፐር ትላለህ ዋ ር ዋንት ዎች ሶ በቦታው ተገኘው ማለት ነው። ቁጭ ብዬ ስሾፋቸው እንዲያድርግ እንዲያድርግ ከማለት ውጭ እግራቸውን ይዘው የሚያሳኟቸው ምንም የለም። ቆመው ይሄን አድርግ፣ ውሃ ውስጥ ቆመው ይሄን አድርግ እንዲበል እግርህን እንዲያድርግ እጅህን እንዲያድርግ ይበለስ ስትገባ እንዲያርገው ውሃውን እንዲያርገው ቀዝፈው አዳመጥኩ። ሁለተኛ ቀን ደገምኩት ቁጭ ብዬ በጥሞ ነው። ሶስተኛው ቀን ራሴ ውሃ ውስጥ ገብቼ የሚሉትን በፕራክቲስ መማር ጀመርኩ። መብርሃን ምስክሬ ነው። ሳምንት አልቆየኝም። ራሴ ትልቁ ላይ ጭምር ነው የገባሁት። አልቶ አሻሾኝ ሞቼ ነበር። ቀብቼ ጫልኩ መስሎኝ መሀል ላይ ገብቼ ሲደክመኝ ላርፍ ስል

ትፈጥራለህ እምቢ ሲሉ ሀውካም እምቢ ካሉ ምን ያድርግ ትላለህ። በስንት ሰዓት ነው የምታስተምር? ቆይቼ ሴምቲንግ መኪና ኤኤ የሚባል ድርጅት አለ። ደውዬ ካምፓኒ ነው ድርጅት የረበረትስ ደወልኩና አይንቱ ለር ካር ሃው ቱ ድራይቭ ማለት ምን ያውቀታል አልኳቸው። አካውንት እንደዚህ ክፈይ በሰዓት አዶ ነው ስንት ብር እንደነበረ

ድራይቨር ተብዬው ለምን እንትን አይልም መሰላችሁ? አረፈደ መኪና ትራፊክ ሆኖ ይሁን ምን ሆኖ ተጋይቶ ሌት ሆነ። ውጪስ ጭራሽ ሙሉን ዋናው ደወልኩ ደወልኩና፣ ድራይቨሩ እዚህ የለም። ለቤቢሲ ሲሰር ከፍያለሁ፣ ዋናውን እምጠብቅልኝ። ልጅቷ ኦቨር ብላ ትከፍላላችሁ ከዚህ ምንድነው የሚሉት? ለከስተመር ፌር ምንድነው ለእነሱ ፌር ምንድነው በሚለው ኖ ዊ ካን ፔይ ፎር ዩ ኦኬ ወን ሂ ካን አይ ሃቭ ቱ ለርን ቱ አወር አት ሊስት ቢኮዝ አም ዌቲንግ ዋን አወር ኖ አሉኝ። እንዲ ለናንተ ሀቅ ችግር የለም ለኛ ግን እንደዚህ ፌር አይደለም። እሱ ሌት ሲሆን ችግር የለም እኔ ትራፊክ እኔስ ትራፊክ ይዞ ሌት በሆን ለምሳሌ፣ ከስራ ሲወጣ ሌት ሆኖብኝ በቀጠረኝ ሰዓት ሳልደርስ እኔ እቀጣለሁ። እሱ ግን እንዲህ የሚባል የለም። አደዋንት ለርኔ ኒሞር ጊሚ ባክ ማይ መኒ ብዬ ገንዘቤን ዱቃ ጉ ብዬ አስመለስኩ። መለሱት። አየን የሚባል ነጅ ፍሬንድ ነበረኝ። እግዚአብሔር ይመስገን።

አቶ ዩ ኒድ ኮንፊደንስ ዩር ኮንፊደንስ ኢዝ ቱ ማች ዩ አር ኮኩ አዲድ እንይን ብንት ይቺ ኙ ሃውቱ ፓርክ የት ሲለኝ፣ መንገድ ላይ ነኝ እንዳታጋጨኝ ስደርስ ደውልሃለሁ ብዬ ዘጋሁበት። ስራ ቦታዬ ስደርስ ጠላታችሁ ፓርክ ባረጋት። ለካ ሃውቱ ፓርክ ያስፈልጋል። በዚህ ብላት በዚህ ብላት በምን ትግባ እች መከረኛ መኪና። ፓርክ ማድረግ አልችልም፣ ስራዬ ሊረፍድብኝ ነው። ዙጥ ዙጥ ሲል አንድ ጥቁር አየሁትና ፕሊስ ካኒ ፓርክ ማይ ካር አልኩት። ቦታን ባፊው ሲለኝ፣ ሚ አይ ኖ ሀው ቱ ድራይቭ አይ ዶንት ኖ ሀው ቱ ፓርክ ሊመክረኝ ማለት ነው። በእናቱ ነው የምስርጠላው። ያ ያ ያ እስትሩ እስትሩ ምናምን ብዬው፣ ጀስ ፓርክ ደ ካር። እንደገና ደግሞ ያው ታውቃላችሁ፣ እነሱ አበሻ ሲያዩ ሊጣበስ። እኛ አስተምርሻለሁ ታኒ ጊሚ ዩ ነበር ነንበር አለኝ። እሰጣለሁ የመጨረሻዋን ነበር ቀይሬ ሰጥቼ ፓርክ አስደርጌው ላጥ ብዬ ወደ ስራዬ ከዛ ስራ ስመጣ የኔ መኪና በቀር አዳሚ የለችም። ማታ ነው የምወጣው። ትቻት ልሂድ ቅርቤ ወይስ ልንዳት? እዚሁ ትቻት አድራ ነጋ ለኔ ውሰዳት። ድፍረት ነው አላለም። ድፍረት ነፍ ነው ብዬ ቀበቴን አጥብቄ መዝሙር መብርሃን ጠብቅኝ የሚል መዝሙር ከፈትኩና አማትቤ መብራቱን ስፈልጋት አገኘሁት። መብራቱ የትቻለሁ ሉ አላውቅም።

ራይድ ነው የሚባለው። ለፕሌን ፕሌን መንዳት የሆነ ሰው ቢያስተምረኝና ፕሌን ባልችል ሄሊኮፍተር የመንሱር አይነት ብለም ደስ ይለኛል። ለምን ወደፊት የግል ፕሌን ስለማላጣ ራሴ እየነድዋት የሆነ ሰዎች ፒክ ለማድረግ መንሱር መንዳት ይችላል ወይስ ሳስነዱት